እንደምናላችሁ ሰላም ናችሁ? ሆይ ዛሬ በጣም አንድ ነርበስ የሚያደርግ ቃለ መጠይቅ አይቼ ነው እንዲህ የመጣሁት እና ጠቅላይ ሚኒስትሩን ቃለ ምልልስ ከኢቲቪ ጋዜጠኛ ጋር ያደረገውን ቃለ ምልልስ አይቼ በጣም አዘንኩ። እኔ የእውነት በሀገሬ ላይ ተስፋ ቆርጬ አላውቅም፣ እንደ ዛሬ ግን። ይህ ሰውዬ በጠቅላይ ሚኒስትርነት ከቀጠለ በቃ ተስፋ የቆረጥኩበት የለም። በቃ ሀገሬ ላይ እኔ በጣም ተስፋ ቆረጥኩ፣ በጣም አዘንኩ የእውነት ለምን መሰላችሁ? እኔ ቃለ ምልልሱን ባየሁት ጊዜ እንዴ ይሄ ሰውዬ የሚያስተዳድረው ማንን ነው እያስተዳደረ የማን ጠቅላይ ሚኒስትር ነው ብዬ ሁሉ በጣም ገረመኝ። የአሜሪካ ጠቅላይ ሚኒስትር ነው? የኢሮፕ የአንዱ ሀገር ነው ወይስ የካናዳ ጠቅላይ ሚኒስትር ነው ብዬ በጣም ገረመኝ። እውነቴን። ለምን እነሱ ሀገራትም እንኳ ሰልፍ አክቹዋላይዜሽን የደረሱ ሀገራት እንኳ እንደዚሁ ነው ዘና ብለው ያቀርቡ በጣም በሚገርም ሁኔታ ምንም ችግር እንዳልተፈጠረ ምንም እንዳልተፈጠረ፣ ሲጀመር ቃለምልልሱ የሰባት ዓመት እንዴ በሰባት ዓመት እኮ እንደ ኖርማል የመንግስት ስርዓትን ብቻም እኮ አላለፈም። የኖርማል የስርዓት መንግስት ስርዓትም እኮ የሰባት ዓመትም እኮ ቃለምልልስ አይደረግም እንኳን ይህን ያህል ውዥንብር የሆነ ነገር በሀገራችን ላይ በጣም በሚያሳዝን በሚያሳፍር ጦርነት፣ ድቀት፣ ረሃብ ስንት ነገር ነው ሀገራችን ላይ የተከሰተው? ስንት መከራ ነው እያለፈ ያለው? አላለቀም እኮ ደግሞ። በጣም በሚገርመው ሁኔታ አንድ ችግር እንደው ችግሩንም እኮ አድሚት ማድረግ ችግሩንም እኮ ማመን አንድ እርምጃ ነው። በፍጹም በጣም በሚገርመው ሁኔታ፣ በጣም በሰላማዊ መንገድ እንደሚመራ ልማትን ያሳካ በቃ የሰዎችን ህልውና የሰዎችን የመኖር ህልውና ያረጋገጠ በጣም ባደጉ ሀገራት ውስጥ የሚኖር መስሎ ነው በጣም ተንደላቆ ሲያወራ የነበረው። እንዲሁም በቃለ መጠይቁ በጣም ደግሞ አንድ ያሳፈረኝና ያሳዘነኝ ነገር ሰሞኑን ኢሮፕ ሂጄ አለ የአምቡላንሶች ጩኸት እንደጠበቅሁት አይደለም፣ በጣም ይረብሽ ነበር አለ። እሱ እኮ ስንት የላውንቸር እና የመድፍ ድምፅ ህዝባችን ላይ የድሮን ድምፅ ሲታኩስባቸው የሚውለው ሰው እየመጥቶ አንድ አምቡላንስ ድምፅ ወይም የሆነ የአምቡላንስ ድምፅ ረበሸኝ። በተደጋጋሚ እነዛ የሰማቸው የአምቡላንስ ድምፆች እኮ የአንድን ሰው የአንድን ግለሰብ የአንድን እስትንፋስ ለመታደግ ነው። ያን ያህል ተጣድፈው መንገድ አስለቀቀው ሮጠው ሂደው የሚደርሱላቸው። እሱ በሚሊየን ህዝብ ጨርሶ ዱቄት አድርጎ ምንም እንዳልተፈጠረ ዘና ብሎ በቃ ደልቀቅ ብሎ ኢንተርቪው ያደርጋል። በቃ እንዲያውም አለ መጋቢት 24 በመጣንበት ባቀድ ነው ልክ ተሟልቶልን እየሳቅ ነው ፋ እያል እቅዳችን እያቀረብን ነው አለ በጣም በሚገርመው ሁኔታ አለ ወዲያው እንደመጣን ድግሱ የበዛ ስለነበር ብዙ ድግሶች ላይ መገኘት አልፈለግንም አለ። ከህሊና ጋር እንዴት ሁኔታ አርቀት እገኛለሁ? ድግሱ ጋር ለምን? ካሜራ ላይ የምትነግረን ነገርና ተግባርህ ሌላ ነው አይደለም? ሰው ደግሞ የነገርከንን አምኖ ደግሶ ጠራ፣ ጥሩ ሰው ነው፣ መልካም ሰው ነው ብሎ። ግን ስርሃን ስለምታቅ፣ የደግስከውን ስለምታቅ ዛሬ ሁሉ በሚሊዮን ህዝብ ጨርሰ ሳትስፋድ የሆን አረመኔ መሆንክን ውስጥ ያውቃል። ህዝቡ ግን ከዛ እንግል አይደለም ተረድቶህ የነበረው ማንነት እኮ አይደለም የተረዳ የነበረው። በጣም የሚያዝነው የሚያሳዝነው እ ማንህ እኮ አልተባልክም። እምነትህ ምንድን ነው? ብሄርህ ምንድን ነው እኮ አልተጠየቅህም። አንተ እንደምትለው እንደምታብራራው ማንም እኮ አልጠየቀም። ከምሰራው አለው ካልከው፣ ግን ህዝባችን የተሻለ ነገር ለውጥን እናገኛለን ብሎ ለውጥ እናፍቆ ከነበረው፣ እንዲሁም ዱቄት አድርገህ፣ ትምህርት ቤቶችን ዘግተህ፣ አገሩን በጦርነት አድቅቀህ፣ አሁንም ጦርነት አዝምተህ፣ ህዝቡን ሽጠህ? እዳ በዳ አርገህ ስለ እዳ ደግሞ ስትናገር ነበር። አንተ የምታስረከባት ኢትዮጵያ እንዴት አይነት ኢትዮጵያ ልታስረከብ እንደሆን ማየት ነው። ደግሞ የተረከብከውን ኢትዮጵያ የመተቻትማ ሞራል የለህም። ሁሉ ነገር እየሰራ ሁሉ ኦርጋናይዜሽን ተቋቁሞልን የተሰጠህ ብድር እዳ ሊኖር ይችላል፣ አንተ እንደምትለው ያ ብድር እዳ ደግሞ የሌለበት ሀገር የለም። ሰርቶ ይከፍላል ተብሎ ነው። እንደነ አሜሪካ ያሉ ተላላቅ ሀገሮችም እንኳ ዛሬ በሚዲያ የምንሰማው የኢኮኖሚ ባለሙያ ባልሆንም በኢኮኖሚ ባለሙያዎች የሚተቸውና የሚነገረው እንኳ ብንሰማ እዳው በሰመሰማያት ነው። በጣም የሚገርም እዳ ነው ያለባቸው፣ ግን ሰርተው እንደሚለውጡት ያውቃሉ። ኢንስቲትዩሽን አላቸው፣ ፕሮዳክቲቭ ናቸው። እንዴ አንተ፣ በጣም የሚገርም እኮ የሚያሳዝን ነው። ለነገሩ የሰባት ዓመቱን ምን እንጨብጣንስ፣ ምን እንለቀዋለን። ግን እንዳጠቃላይ ግን ያዘንኩት አረመኔ ጨካኝ ክፉ ሰው መሆን ግን ግን አይቻለሁ ተረድቻለሁ። እኔ በጋዜጠኛ አልፈርድም። ለምን በእሷ ቦታ ላይ ሆኖ ማየት ነው። እንደ እኔ በሲንግል ካሜራ ቀርጻ ላይ ሆን ይችላል። የምታስተላልፈው ስንት ጦር ከቧት እንደምትጠይቅ ጥያቄ ተሰጧት፣ ጥያቄ ተበትኖላት ያምኖ ደግሞ ብዙ ደግሞ አዳሃሪያን ደሞ አለ እያየን ነው ኮመንት የሚሰጡት። እሷ እንደዛም ተገዳ ሙያ ማስገድዷትም ባይሆን ተገዳ ያለችበትን ኮንዲሽን ስለማናገር ይሄን ለምን አልጠየቀችም? ይሄን ጠየቀች የምንልባት ኮንዲሽን ላይ አይደለም። ሰውየው ከባህሪው አጥንቶ ጥያቄን ጽፎ የሚሰጥ ነው። እንኳን ይሄን ችግርን እንኳን አጥንቶ ይሄን ችግር ብመጣ ይሄ ችግር እወጣለሁ ብሎ ችግርን የሚፈጥር ሰው እኮ ነው። በዛ ችግር ውስጥ ተለቀይረና ተለውጠና በፈተና ውስጥ ይላል። ፈተናውን ማን አመጣው? አንተ አይደለም እንዲያመጣው አንድ ፈተና ውጭ ፈተና አውጥቶ የሰጠውን የት ላይ መልሱ እንዳለ ይጠፋዋል። እንዴት ይጠፋል? አንተ ጦርነትን ስትለኩስ ጦርነቱ መተዳደሪያ እንደሆነ እኮ ታቃለህ። ሕዝቡ ነው እንጂ ሳያውቅ ገደል ውስጥ የገባ አንድ ጥሩ ነገር ግን የተናገረው ዲያስፖራው ላይ በተመለከተ ነው። ዲያስፖራው ደፍነት ላይ ትክክል ነው። ያን ጊዜ ግቡ ብለን በስንፈቅድ አራት ኪሎ መግባት የሚፈልግ ሰው አለ ብሎ የተናገረው ትክክል ነው። አሁንም ቢሆን የሀገራችንን መከራ ያራዘመው ዲያስፖራው ነው። አንደኛ ዲታች ነው፣ ሁለተኛ በቋሚነት አይታገልም። በጣም በሚገርም ሁኔታ የሆነውን የለቃቀመውን ዶላር ይበትናል። ትግልን ዲስማንትል ከሚያደርጉ ውስጥ አንዱ የዲያስፖራው ቋሚ ያልሆነ ድጋፍና አቅጣጫ አይደለው ድጋፍ ነው። ህዝባችን ውስጥ ህዝባችን ላይ መከራ ውስጥ የከተተው ለምን በምናያቸው ሚዲያ ከፍተው የሚናገሩትም የሚናገሩትም የራሳቸው ኢጎ ያለባቸው እንደው ቢመጡ ራሱ ከዚህ ከጠቅላይ ሚኒስትሩ የባሱ የሚሆኑ ደግሞ በጣም በሚዲያ ስንሰማቸው የሚያሳፍሩ የሚያሳዝኑም ሰዎች እኮ አሉ። ስለዚህ ለውጡንም ለነፃነት ታገላለሁ ብሎ ሄደውንም ትግሉንም ጠልፈው ገደል ካተው እርስ በርስ አጋለው ህዝባችን መከራ ውስጥ ዘፍቀው ያን ጊዜም ቢሆን በጦርነቱ አንዴ ሲደግፉ አንዴ ሲቃወሙ አንዴ ኖሞር ሲሉ አቅጣጫ ሳይይዙ እንዲህ አድርገው የሰውየውን እድሜ ካራዘሙለት ውስጥ አንዱ ዲያስፖራው ነው። ዲያስፖራ አንደኛ ዲታች የሆነ ነው፣ ከማህበረሰቡ አያውቀውም። የማህበረሰቡን ችግር በደንብ ዘርዝሮ የሚያውቅም አይደለም፣ የሚረዳም አይደለም። በሁለተኛ በቋሚነት አይታገድም። ነገር ግን ደግሞ ይህን ችግር እንዲራዘም በተለይ ይህን ስርዓት እንዲራዘም ካረገው ውስጥ አንዱ ዲያስፖራው ነው። ትልቅ ሚና አለው። እንደገናም የራሱ የሆነ ኢጎ አለበት። የማህበረሰቡን ችግር አይደለም የሚያወራ ማህበረሰቡ ያለበትን አክቹዋሉ ችግርም አያነብም በጣም በሚገርመው ሁኔታ። ነገር ግን ያም ሆኖ ደግሞ ተመችቶታል ለሱ ግን እሱ ግን በጣም የሚገርም አረመኔ ጨካኝ። እኔ የእውነት በሀገሬ ተስፋ ቆርጫ አላቅም የነበረ፣ አሁን ግን ተስፋ ቆርጫ ነው የእውነት ከዛ በላይ ከታች የሚጽፉት ደግሞ እነዚህ ፍርፋሪ ለቃሚ ካድሬዎች ደግሞ የሚጽፉት ነገር በጣም ንማዝ ነው። አሁን በዚህ ሁኔታ ውስጥ አንተ ሀገር ሲለካ እንደ ኢትዮጵያ አንተ አብቹነ ለካ ምናምን እያልክ የምጽፈው ሰውዬ በእውነት እንዲሁ ልጆች መማር አይፈልጉም። እንዲሁ ልጆች ለሰላም አንተ ጊዜውን በልተ ሊሆን ይችላል ልጅ እኔ እኮ ሀገሬ እንደ ሀገር ስለሚያሳስበኝ ነው፣ እውነት እንጂ ከእናንተ በተሻለ እኮ እኔም በልቼ ነው ማድሮ። እኔ የስልጣንም የምንም ሚጎም የለብኝም። እንደ ሀገር ግን ሳየው ግን በጣም ነው የሚያሳዝነኝ። እንዲሁ ትንሽ አይሰማችሁም? ቲሸርት ቀይራችሁ ከነበረው ስርዓት ወደዚህ ስርዓት ገብታችሁ እንዲህ አይነት የዋዠቀ ነገር ውስጥ ስትገቡ እንዴ። ዲያስፖራውማ ትክክል ነው ጥሩ ነው። የደገፈ እኮ አብሮህ ተጎትቶ ከአንተ ጋር እኩል ነው የገባ። አንተ ወንበር ስቲዝ እኩል ገብቶ ልማቱ ግን ያንተ እንደሆነ አድርጎ ሲያጨበጭብ ነበረ በጣም በሚያሳዝን ሁኔታ። ነገር ግን አሁን የደቀቀችውን ኢትዮጵያ ደግሞ ለሌሎች ልትሰጥ ደግሞ ትሞክራለሁ፣ ላለፉት ልትሰጥ ትሞክራለሁ። በጣም የሚያሳዝን የሚያሳፍር ነው። ለነገሩ ስንቱስ ተነስቶ ስንቱስ ያልቃል። ግን በጣም ያየው ጨካኝነት አረመኔ ናት። ችግርን እኮ አድሚት ማድረግ ችግርን እኮ እውነት ነው ብሎ ማመን አንድ እርምጃ ነው። ምንም እንዳልተፈጠረ እንዴ ሰልፍ አክቹዋሊዜሽን የደረሱ ሀገሮች እኮ እንደነ ካናዳ፣ እንደነ አሜሪካ፣ እንደነ ኤሮፕ እኮ ከኮቪድ በኋላ ብዙ ነገር ተቀይሮባቸው እኮ ህዝባቸውን በደንብ መግበው ኑሯቸውን አስተካክለው እየኖሩ ለሌሎች ዓለማትም እንኳ ተርፈው እያደርጉ በፍርሃት ነው ሲመልሱ። ምናቸው አንተ ተንደላቀ በጣም በሰው ደም ገነህ የምትኖር በጣም ክፉ አረመኔ ነህ። የውነት እዛ በላይ ደግሞ ያንተ ብቻ አይደለም። ቁጭ ብለው ያንተ መታመምም ሊሆን ይችላል። እኔ ግን ታማሚ ነህ ብዬ ችግር ግን አላቀልልህም። የውነት ፈጣሪ ፍርድን ይስጠው። ነገር ግን ሌሎቹ ግን እኔ የምታጨበጭቡ ሰዎች ምን አስባቸው እንደሆነም ግራ ነው የሚገባኝ የሀገሪቱ ህሊና ችግር ውስጥ ወድቃ በጦርነት ውስጥ ሆኖ ስንት ህዝብ አልቆ ምንም እንዳልተፈጠረ ስንኖር ኢትዮጵያዊ ስትሞት ምናምን ምናምን እያለ በጣም የተጨመላለቀ ንግግር ሲያደርግ ሳይ በጣም የሚያሳዝን ነገር ነው። ከዛ በላይ ፕሮጀክቶች ብሎ የሚጠራቸው በጣም የሚገርም ከሃዲ ቀማኛ፣ የሰውን ታሪክ የሚቀማ የሰውን ስራ የሚቀማ ስራ የሌለው አውደልዳይ፣ አንድ የሆነ ፓርክ የእንትና ፓርክን መሰረትኩ ምናምን እያለ የሚናገረው ፓርክ ምንም ጠብ የሚል ለማህበረሰቡ ነገር ምንም ነገር የሌለው እና በጣም ውሃ የሚል የሁሉ ችግር ደግሞ የሌሎች ችግር እንደሆነ ነገር ግን፣ ኧረ እንዲሁም ችግር አለ ብሎም አያምንም። በጣም የተንደላቀቀ በጣም ምቾት ያለው አድርጎ ነው ሲገልጽ የነበርና እኔ ክፍል አንዱ ናይቸው፣ በጣም አዘንኩ፣ ተስፋ ቆረጥኩ። እንዲሁ ችግርን ማመን እኮ ጥሩ ነገር ነው። የእሱ ብቻ ደግሞ አደለም፣ አጨብጫቢዎቹ እንዲ በዚህ ውስጥ በመከራ በጦርነት ውስጥ እየኖራችሁ ምንድን ነው እናንተ ግን ያስደስታችሁ ነገር? እዛ ላይ ከስር በበዛብችሁ ምናምን ያላችሁ ትጽፋላችሁ፣ ይገርማል። ብትበሉ ብትጠጡም እኮ ልጆቻችሁ ማሰብ ነበረባችሁ። እንዲሁ ስንቱ ተነሶ ስንቱ ይጣላል። እንዲሁ የጉንጭ ልበል ብዬ ነው እንጂ የሚደረስበት አይደለም። በጣም ነው ማዝነው እንዲሁ ይህን አስተያየት